ሰላም ፋሚሊ እንዴት ናችሁ? እንኳን ደህና መጣችሁ። ስቶሪ ታይም ነው። በጣም የተማርኩበትን በጣም ሁልጊዜ ኢንስፓየር የሚያደርገኝን ህይወትን እንደ ተመልካች ነው ወይም ደግሞ እንደ ምልከታችን ነው ብዬ እንዳምን የሚያደርገኝን አንድ ስቶሪ ነው ማጫውታችሁ ሁለት ቲኔጀሮች ነበሩ እና ተመሳሳይ ፋሚሊ ያላቸው ተመሳሳይ እድሜ ያላቸው ተመሳሳይ ማቹሪቲ ላይ ያለ ተመሳሳይ ሁሉ ነገራቸው ተመሳሳይ የሆኑ በጣም የሚዋደዱ በጣም የሚከባበሩ ሚስጥር የሚከፋፈሉ ሁለት ሴት ልጆች ነበሩ እና እንደ አጋጣሚ በሀገሩ ላይ ያሉ ተብለው በሚታሰቡ ወንበዴዎች ምን ይደረጋሉ? ይታገታሉ ማለት ነው ከትምህርት ቤት በሚመለሱበት ሰዓት ከትምህርት ቤት ወጥተው ታገቱ ማለት ነው። ደን ቤተሰብ ይፈልጋቸዋል። ሀገር ምድሩ ሁሉ ነው የሚፈልጋቸው የነበረው። ደን እነሱ ግን ይዟቸው ሄዱት ወዴት ነበር? ወደ ጫካ ነበር ይዟቸው የሄዱት ማለት ነው። ደን ፋይናሊ ምን ያደርጋሉ? ጫካ ውስጥ እነዚህ ወንበዴዎች ማለት ነው እነዚህን ሁለት ሴቶች እየተፈራረቁ ራሳቸውን እስኪጠሉ ድረስ እየተፈራረቁ አሰቃቂ በሆነ ሁኔታ ይደፍሯቸዋል ማለት ነው። ሁለቱንም በተመሳሳይ ሰዎች እየተፈራረቁ ይደፈራሉ እነዚህ ሁለቱ ሴቶች ከዛ በኋላ ምንድን ነው የሚሆነው አንደኛዋ አንደኛዋ ጓደኛ ማለት ነው ከተደፈረችው በኋላ በጣም አካላዊ ስነ ልቦናዊ ሳይኮሎጂካሊ በጣም ነበረ የተጎዳችው እና ራሷን ወደ ማጥፋት ራሷን ኦልሞስት ላለማጥፋት ራሷን ላለማጥፋት ብዙ ታግላለች ብዙ ሰርቫይቭ ለማድረግ ጥረት አድርጋለች ነገር ግን በቃ አልቻለችም። ራሷን ለማጥፋት ትገደዳለች ማለት ነው። ሌላኛዋ ጓደኛዋ ከተወሰኑ ወራት ምናምን በኋላ ምን ታደርጋለች? ስለ ራሷ ታሪክ እንዴት እንደተደፈረች፣ እንዴት እንደሆነች ምንም ነገር ሳይቀር ድርሰት ትጽፋለች ወይም መጽሐፍ ትጽፋለች ማለት ነው። ከዛ መጽሐፏን ታሳትማለች። ከዛ መጽሐፏ በጣም ይሸጥላታል። ማህበረሰቡ በጣም ይወደዋል። ፋይናሊ በጣም ከብራ ጥሩ ህይወት እየኖረች ጥሩ ትዳር ጥሩ ቤተሰብ መስርታ መኖርን ቀጠለች፣ ማለት ነው። ምን ታስባለ ማለት ሁለቱም ተመሳሳይ ናቸው። ተመሳሳይ ማህበረሰብ ውስጥ ነው ያደጉት፣ ተመሳሳይ ትምህርት ቤት ነው የሚማሩት፣ ተመሳሳይ ማህበረሰብ ነው ያለን፣ ተመሳሳይ እምነት የሚከተሉ ልጆች ናቸው እና ሁለቱን የዚህን ያህል ሊራራቅ ወይም ደግሞ ሁለቱ የዚህን ያህል የተለያየ ውሳኔዎችን ወስነው ህይወትን የተሻለ ማድረግ የዚህን ያህል ቀላል አይደለም እና ምን ታስባለህ? እስኪ እኔ ማስበው እንግዲህ በዋናነት ፐርሶናሊ ማስበው ሰዎች ሁሉም ነገር እንደመልከታቸው ነው ብዬ ነው ማስበው። ከአፈጣጠራችን ጀምሮ የራሳችንን የሆነ አስተሳሰቦች እንድንይዝ ተስለን ነው ወይም ተቀርጸን ነው ማናችንም የምናድገው። እነዛ አስተሳሰቦች ግን በተመሳሳይ ስታተስ ውስጥ ብንሆን ሳይኮሎጂካሊም በተመሳሳይ ሁኔታ ውስጥ ብንሆን፣ በትምህርት በእድሜ፣ በተመሳሳይ ሁኔታዎች ውስጥ ብንሆን ነገሮችን የምናይበት መንገድ ግን በዛው ልክ የተለያየ ነው፣ የሰው ልጆች ማለት ነው። ስለዚህ የትኛውንም መልካም ነገር መጥፎ አድርጎ ማሰብ ይቻላል፣ መጥፎውንም ነገር መልካም አድርጎ ማሰብ ይቻላል። ሰው እንደምልከታው ነው። አሁን እነዚህ ልጆች መጥፎ ነገር ስለተፈጠረባቸው ነገር እየውን መጥፎ አድርገው ወሰዱት ነው። እንደውም የነሱ ይሻላል እኔ ሳስበው። ለምን እንደምልሽ ታውቂያለሽ? እንደዚህ ጥሩ ነገርም ተፈጥሮ ሰው መጥፎ ሊያደርገው ይችላል፣ ያንን ጥሩ ነገር በመጥፎ ወስዶት ነገርን ሊያበላሽ ይችላል። የሰው ልጅ ማለት ነው። ምልልሽ ነው። እንደዛ የምናደርግ ከሆነ መጥፎ ነገሮችን ደግሞ መልካም ማድረግ ወይንም ደግሞ የገጠሙንን ህይወታችን ውስጥ የሚገጥሙንን መጥፎ አጋጣሚዎች ወይንም መጥፎ የህይወት ኤክስፒሪያንሶችን መልካም ማድረግ ደግሞ በጣም የተሻለው ይሆናል ማለት ነው። እንግዲህ እንዳልኩሽ ነው፣ ሁሉም ሰው እንደመጣበት የማህበረሰብ ውቅር እንደመጣበት የአስተዳደግ ሁኔታ ምናምን ሊለያይ ይችላል። ያንን መካድ አንችልም። ሁሉም ሰው ተመሳሳይ የሆነ ሳይኮሎጂካል ስታተስ አለው ብሎ ማሰብ አይቻልም። ሁሉም ሰው የተለያየ የሆነ ሳይኮሎጂካል ስታተስ ነው ያለው የአእምሮ ዝግጁነታችን ተለያየ ማለት ግን ነገሮችን አክሰብት የምናደርግበት ነገር ዛትማሽ መለያየት አለበት ብዬ አላስብም። ጥሩ ነገር ጥሩ ነው፣ እንደ ጥሩነቱ እንቀበለው። መጥፎን ነገር ደግሞ በቻልነው አቅም ጥሩ አድርገን ለመቀበል እንሞክረው። ያ ነው ሊያድነን የሚችለው ህይወታችን ውስጥም መልካም ነገር እንዲኖር ሊያደርገን የሚችለው ማለት ነው። ስለዚህ እነዚህ ሁለት ልጆች ትልቁ ሊያስተምሩን የሚችሉን ነገር ምንድን ነው? ተመሳሳይ ሁኔታን የተፈጠረባቸው ያ ነው ትልቁ ነገር። አንዷ ከአንዷ የተለየ ምንም የገጠማት ነገር የለም። ራሷን ያጠፋችው ልጅ በተለየ ሁኔታ ተደፍራ አይደለም። በተለየ ሁኔታ የተፈጠረባት ነገር የለም። በተመሳሳይ ጓደኛዋ ያንን ነገር ቀምሰዋለች፣ ያንን ነገር አይተዋለች፣ በተመሳሳይ ማለት ነው። ስለዚህ ነገሩን ያየችበት መንገድ ነው ጉዳዩን የቀየረው አትኦል ማለት ነው። ስለዚህ ምንድነው ማድረግ የነበረባት? በቻለችው አቅም ያንን ጊዜ አልፋ ነገሮችን የተሻለ ማድረግ ይቻል ነበረ ነው ትልቁ ነገር። ስለዚህ ህይወትም እንደዚህ ናት። ምንም ነገር ሊገጥመን ይችላል። ያንን ነገር የገጠመንን ነገር ግን ለጥሩ እድል ላይ ወይንም ጥሩ ነገር ላይ እናውለዋለን ወይ የተለያዩ መጥፎ አጋጣሚዎችን ወደ ጥሩ አጋጣሚዎች መቀየር እንችላለን ወይ እሱ የኛ የአእምሮ ዝግጁነትን ይወሰናል። ይሄ ደግሞ ምንም እውቀት አያስፈልገውም። ዩኒቨርስቲ ገብተሽ ሳይኮሎጂ ማጥናት የለብሽም። ጥሩ የሆነ በጣም የሚገርም ቤተሰቡ ውስጥ ማደግ የለብሽም። ትልቁ ነገር ምንድን ነው ጥሩ አስተሳሰብ አለ ወይ ወይ ውስጥሽ ነገሮችን ኮንቨርት የሚያደርገው የአእምሯችን ክፍል ያ ነገር ጥሩ ነው ወይ አእምሯችን ኮንቨርት ሲያደርግ ነገሮችን ኮንቨርት ሲያደርግ ጥሩ ነው ወይ የሚለውን አእምሮ ደግሞ የሚሰለጥን ነው የሚለምድ ነገር ነው። ሶ ያንን ማስተማር አእምሯችንን ማለማመድ ትልቁ ነገር ነው ብዬ አስባለሁ። ትልቅ ትምህርትን እንደቀሰማችሁበት እርግጠኛ ነኝ። አንድ ነገር ደግሞ ልጨምርላችሁ እና ችግሮቻችንን ወይም ደግሞ ወድቀቶቻችንን እንደ መስፈንጠሪያ እንጠቀማቸው ነው ፋይናሊ መደምደሚያችን የሚሆነው እና ይህንን ዩትዩብ ሰብስክራይብ ብታደርጉ እናንተ ነው ማትጎዱ፣ እኔ ግን እንጠቀማለን። ስለዚህ ሼር ላይክ በማድረግ እንዲሁም ደግሞ ኮሜንት ላይ ምን እንደተሰማችሁ እናንተ እንዴት እንዳለፋችሁ ኮሜንት ላይ አጠር አድርጋችሁ ስቶሪያችሁን ሼር ብታደርጉልን በጣም ደስ ይለናል። እንወዳችኋለን። ባይ